የሕፃንነት ምልክት ወይም የሥጋይነት ምልክት የሕፃንነት የመንፈሳዊ የሕፃንነት ምልክት መፍገምገም እዚሁ ኤፌሶን አራት ከቁጥር 14፣ አሁን የነበርንበት ቦታ አራት ከ14። እንደ ስህተት ሽንገላ ባለ ተንኮል በሰዎችም ማታለል ምክንያት በትምህርት ንፋስ ሁሉ እየተፍገመገምን ወዲያና ወዲህም እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እየያዝን በነገር ሁሉ አየህ በነገር ሁሉ በሁሉ ነገር ማለት ነው፣ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። እግዚአብሔር ሆይ ይሄ ቃል ተጽፏል፣ ሁላችንም እንፈልጋለን። እንደዚህ ይሁንብን፣ ማደግ እንፈልጋለን። መጽሐፍ ምን ይላል መሰላችሁ? እንደ ስህተት ሽንገላ ባለ ተንኮል በሰዎችም ማታለል ምክንያት እችን ማታለል ሳይሆን በሰዎች ማታለል የምትለውን ሰዎች የሚለውን ቃል ፈልገዋለሁ። በሰዎች ማታለል ምክንያት በትምህርት ነፋስ ሁሉ ምን እየሆንን፣ እየተፍገመገምን ወዲያና ወዲህ እየተንሳፈፍን ሕፃናት መሆን ወደፊት አይገባ ነው። ኦኬ የሕፃንነት ባህሪ ምንድን ነው ማለት ነው? አንዱ አቤት፣ መፍገምገም። መፍገምገም ምንድን ነው? ባላንስ አለመጠበቅ አይደል? የባላንስ መሳት እዚህ ጋር ያለው መፍገምገም ከምን የተነሳ የሚመጣ ነው ሲባል፣ በትምህርት ንፋስ የሚመጣ ነው። የትምህርት ንፋስ ነው። የትምህርት ንፋስ ሲመጣ የሚፍገመገሙ ሰዎች አንዱ ጥፋት የነሱ አይደለም፣ የቤተ ክርስቲያን ጥፋት ነው። አንዳንድ ጊዜ መፍረድ አትችልም። ለምሳሌ አንድ ሰው መጥቶ ከዚህ ውስጥ ያለን ሰው ሥላሴ እኔ በሥላሴ አላምንም ብሎ አንዱን ወንድም ቢያስተው እኔ አንዳንዴ በሱ አልፈርድም። እኔ ምን ያህል ሥላሴን ለዚህ ልጅ አስተምረዋል ምን ያህል ክርስቶስን እሱ ከዛ ይጀምራል። ከኛም ጠበቃ አርጋን አርጋና ያላስተማርነው ነገር ይኖራል ብያምናለሁ። ግን ደግሞ መጽሐፍ የሚለው ቅድም ሁሉን ከመሪዎች፣ ከአገልጋዮች መጠበቅም አግባብ አይደለም። እኔው መጽሐፉ የሚለው እንደ ስተት፣ ሽንገላ፣ ባለ ተንኮል ይሄ የትምህርት ንፋስ ጋር ከመሄዳችን በፊት በሕይወታችን የሚመጡ ሰዎች አሉ። የትምህርቱ ንፋስ ወደኛ አይመጣም። ግን ምን ይላል? በሰዎችም ማታለል ምክንያት በትምህርት ንፋስ ሁሉ እየተፍገመገም፣ በሰዎች ማታለል ምክንያት በትምህርት ንፋስ አይ የሆኑ ሰዎች አሉ ማለት መጽሐፍ ቅዱስ እንደሚል ምን እንደምትሰሙ ተጠንቀቁና ተጠበቁ ይላል። በጣም መስማት ከፍተኛ፣ ባልንጀራን መምረጥ ከፍተኛ ነገር አለ። ስለዚህ በሌላ ነገር ላይ ሁሉ ከጓደኞች ጋር መስማማት ጥሩ ይሆንና አስተምህሮ ዶክትሪን ላይ ግን ሁልጊዜ ጳውሎስን የሚያክል ሐዋርያ ላይ ሄዶ የመጣ አስተምሮን በተመለከተ ግን ከ14 ዓመት በኋላ ኢየሩሳሌም ድረስ ሄደ። እነ ጴጥሮስን እንፈልጋቸዋለሁ። እንዴት የእኔን ዶክትሪን ከማንም ጋር አላሰ ጴጥሮስና ዮሐንስ ምንድ የሚያስተምሩት? ምናልባት ትምህርቴ እንደዚህ ሆንን የእነሱስ ትምህርታቸው እንደዚህ ሆንን ብሎ ሊያስቲያ እየሄደው ከዋነኞቹ ጋር አማድ መስሎ ከሚታዩት ጋር ነው አለ እንጂ ዝም ብሎ ከአንድ ወንድም ጋር ከኩያ ጋር በመንፈሳዊ ነገር ነው እያልኳቸው ያለው። በመንፈሳዊ ነገር ከኩያ ሰው ጋር አውርተ ቾክሎ የሆነ ፌስቡክ ላይ ምናን አይጻፍም፣ የሆነ ነገር ላይ አይለጠፍ። ለምን ሲባል ላይፍ ንዴዝ ነው፣ የሞትና የወት ምርጫ ነው። እውነተኛ አምላክ ብቻ አሁን ካንተን ማወቅ የላከውን ኢየሱስ ክርስቶስን ማወቅ ይቺ የዘላለም ህይወት ነች። ይህ አብና ወልድን ብሎ ማወቅ አይደለም፣ አብና ወልድን ማወቅ ይቺ የዘላለም ህይወት ነች፣ ይቺ የዘላለም ህይወት ነች። እቺን አለማወቅ አብና ወልድ ብሎ ማወቅ አይደለም፣ አብና ወልድን አለማወቅ ምን ሊሆን እንደሚችል ማሰብ ዝም ብላ ከመሬት ተነስቶ ክርስቶስ እንዲህ ነው፣ ኢየሱስ እንዲህ ነው ብሎ ዝም ብሎ አሰተኞች ብለው ዝም ብለው እዚህ ሲከሳከሱ በፌስቡክ ላይ ያሉ አንዱ አንዱ ማለት እስካሁን አሰተኞች ብለው የሚሉት ሰዎች ስለዛ ነገር ግን እውነተኛውን ነገር ጽፎ አያውቁ። እኔ ዝም ብዬሳለሁ። እሺ አሰተኛ አሰተኛ በቀላ አሰተኛ ነው፣ ግን እውነቱን። እሺ ለምን እውነቱ ምንድን ነው? ጻፈው። አየ መሀል ላይ ይወላችሁ እንደ ስህተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት በትምህርት ንፋስ ሁሉ እየተፍገመገመን አሁን ወደ ትምህርቱ ንፋስ የወሰደን ሰዎች ናቸው። በሰዎች ማታለል ምክንያት ማስተማሪያ ነው። ያን ነገር የምትቋቋምበት ነገር ከሌለ አይፈረድም ሰው። ክርስቶስ የእግዚአብሔር ልጅ አልነበረም፣ ሰሞኑን የእግዚአብሔር ልጅ እንግዲህ እኔ የሚል ሰው አለ ብዬ አላምንም። ስላልሰማው፣ ባልሰማም ደስ ይለኛል። ግን ክርስቶስ አልነበረም፣ በቀደም ነው ክርስቶስ የሆነው ምናምን እኔ የሚል ሰው ካለ ያለ አይመስለኝም፣ ግን ካለ ከባድ ነው። ቅድም ያልኳችሁ ነው ክርስቶስ እንደገና ደግሞ ልጅነትን በተመለከተ ነው። እንግዲህ አሁን ጥያቄዎች የሚነሱት ደሞ ይሰሞን ለእኔ የሚጻፉት እነዚህ ናቸው። እኛና ኢየሱስ አንድ አይነት ልጆች ነን ወይ ለእግዚአብሔር ነው ምናም እንደዚህ ነገር፣ ወይም እኩል ነን ወይ ምና ምናን የሚል ደሞ አለ። ኢየሱስ የባህሪ ልጁ ነው፣ እኛ የልደት ልጆቹ ነን። ኢየሱስ በዘላለም ውስጥም የእግዚአብሔር ልጅ ነበረም። ቅድመ ዓለም ካብ ያለናት እሱ ከአብ እኩል ነው። በእርሱ ውስጥ የመለኮት ሙላት ያለው እርሱ አምላክ በስጋ ነው። እሱ ዝም ብሎ በፈሩ ሰዎች ዘማን ተብሏል። በነ ጴጥሮስ ማለት ሲፈራ ሰውየውን ያላቀም ያላቆም ብሏል። ልክ ነው። ዘማን ሂዝ ጋድማን ነው። ዝም ብሎ ዝም ብሎ ዘማን አይደለም። እሱም ሲፈራ ነው። ሴትዮዋ መታገረዷ አቀዋለው ምናስትለው ምትኝን ሰውዬ ወይም ይህን ሰውዬ ያሉት እምነት ውስጥ የሆኑ ሰዎች ሳይሆኑ፣ እኔ ወይ ሂዝ ጋድማን ነው። ቃል በስጋ ተገልጦ ነው። እስከዚህ ድረስና ቃል እንግዲህ ጠልቄም እንደሚልም ሰው ስለማልሰማም መስማትም ስለማልፈልግ ግን ክርስቶስ ዝም ብሎ ዘማን ነው ላይ ኖ ሂዝ ጋድማን ነው እልሃል። ሌሎች ሰዎች ከምን ተነስተው ምን ሊሉ እንደፈለጉ ከነሱ ጋር ነው። ከእኔ ጋር ስትመጣ ግን ሂዝ ጋድማን ነው። እሱ እግዚአብሔር ወልድ ነው። እሱ የባህሪ ልጁ ነው። እኛ ከመለኮት ባህሪ ተካፋይ እንድትሆኑ በተስፋ ቃል ተብሎ እንደ ተጻፈ እንደውም አምላክ ነኝ ብሎና የለጠፉ አንደኛው እንደውም አምላክ ነኝ ምናምን ምን ታመጣላችሁ ብሏል አማልክት ናችሁ አልኩ ተብሎ የጻፈው በነገራችን ላይ አማልክት ናችሁ አልኩ ተብሎ ተጽፏል ለማን ለእስራኤል ልጆች ተራራው ስር ለነበሩት ወረሷል ወረሱ አቤት ተራራው ስር ሰበሰባቸውና እናንተ አማልክት ናችሁ አልኩ። ዛት ሚንስ በምትሄዱበት ምድር ሁሉ እኔ ከእናንተ ጋር ነኝ ነው ሚኒንጉ። ያፋችሁን ቃል አጸናለሁ፣ የምትናገሩት ይሆናል ምናምን፣ በቃ ትወርሳላችሁ ነው። ግን ተራራው ስር ሰብስቦ አማልክት ናችሁ ያላቸውን ሰዎች ወረሱ አልወረሱ? አቤት ሁሉንም በምድረ በዳ ፈጃቸው። አያድርስም። አማልክት ናችሁ እሺ፣ ሲል ምን እንዳለም ባይገባቸው አሜን ሀሌሉያ ብለው ጮ ሁሉን ወስዶ በራው ማል ፈጃቸው። ለምን ሲባል አማልክት አይወርሱም፣ ልጅ ነው የሚወርሰው። እኛ የእግዚአብሔር ምኖቹ ነን። ቆይ እስቲ አጻጻፉ ራሱ ዮሐንስ ምን አለ? አማልክት ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን ይሁኑ ሚለው ምንድ ሚለው? ልጆች ተብለን ወንድ ልጅነት ከአማልክትነት ስለሚበልጥ እንደ የግብፅም ጣዖታት እኮ አማልክት ናቸው። የከናን እኮ ምድር ላይ የነበረው ያ ሁሉ ድንጋይ አማልክት እኮን አማልክት መባል ትልቅ ነገር ሆኖ ነው እንዴ? እንደዚህ የሚያስጮ ኢየሱስ ራሱ እንዴት አምላክ ነኝ ትላለች ሲል፣ እዛ ተራራ ስር የነበሩት እንኳን አማልክት ተብለዋል አለ። እንዴት እንዳወረዳቸው አየ። ና አሁን ይሄ እውቀት ነው። እቺ አሁን እርስ በርስ ታባላለች። መጽሐፍ እንደሚል እግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። እንዲሁም ነን። አየ፣ ለመውረስ ልጅ ነው መባል ያለብህ። አይደለም ይሄ ወይ ምንድነው? ይሁንች ትልቅ ትምህርት እያለ እንደዚህ አይነት እኛ ተኮር ትምህርት ላይ ስንቆይ እድሜ ያልቃል። ሰይጣን ስለ ኢየሱስ እንዳታወራ ነው የሚፈልገው። በተረፈ ስለ ምንም ካወራ ካንተ ጋር ችግር የለበትም። ስለ ኢየሱስ እንድታ ስለዚህ ምን ይላል? የእመቤቴን የማርያምን ስብከት እንድትሰብክ ብቻ ያደርግሃል። ስለ ማርያም ስለ ማርያም የተጻፈውን ያህል ማስተማር ኃጢአት አይደለም፣ ግን አውቆ ምን ያደረጋ? አየ፣ መናፍቃኖች እመቤቴ እንዲጠሉ እያደረጉ ሲል፣ እዛ ጋር ደግሞ አንዱ ጴንጤ ማርያምን ፎቶ ኤክስ አርጎ ይለጥፋል። አንድ የዞረበት ማለት ከዛ ይቀጣጠላሉ። አይ ይሄን የሚያደርገው ሰይጣንና አንድ የዞረበት ጴንጤ ለሁለት ሆነ። ለምን ያ ሰባኪ በምን ስብከቱ እንዲቀጥል ተንኮሉን አቀዋል። እኔ ታክቲኩ በጣም የሰይጣንን ሀሳብ አንስተውም፣ ይልሃል። ስለ ክርስቶስ ዓመቱን ሙሉ እንዳታወራ፣ እንዳትሰብክ ስብከት ርዕስ ይሰጥሃል። የክርስቶስ ሞት ቅልል እንዲልብህ፣ ክርስቶስ አንዴ ሞተ አንዴ ተነሳ አይደል? አውቆ እዛ ጋር ሰባት ጊዜ ሲሞት ሰባት ጊዜ ሲነሳ ይሰጣል? መጀመሪያ ፈጩት ይልሃል። ከዛ ሲል የጌታ ሞት ይቀልባል። ጌታ ምን መከራ እየትላል እና የሚመስጥህ የትኛው ታሪክ ይሆናል

ኢየሱስ ገረፉት ምናምን ይላል፣ ባጭሩ ነው የሚጽፍልህ፣ ገረፉት፣ ሰቀሉ፣ ተወሰዱት ምናምን። ምክንያቱም የመሲሁ መከራ የሚጀምረው ገና ሳይመጣ ነው። በነ ኢሳያስ መጽፉት በመዝሙረ ዳዊት ውስጥ ነው አጥንቶች የተቆጠሩ ምናምን፣ በቃ ማት ነገር ነው። በቀሚሴ ላይ ጣተጣጣሉ፣ የክፋተኞች ጉባኤ የከበበኝ፣ የሰቡ ፍሪዳዎች እያለ መሲሁ በዘላለም እውቀት ውስጥ ሲጮህ የነበረው ከጥንት ጀምሮ። መጽሐፉ የሚለው እኮ ከዓለም ፍጥረት ጀምሮ የታረደው በጊላል እኮ ገና ሳይታረድ እሱ ያኔ ታርዶ አልኮ ልበሎ። እና እነዚህ እነዚህ ነገሮች ለማጠፋፋት የሆነ ያንን ነገር የሚሰርቅ የሚሻማር ርዕስ ይሰጣል ይሰጥህና፣ እዛ ላይ ትቆያለህ ማለት። እዛ ላይ ስትቆዩ ስትቆዩ፣ ያንን ስትሰሙ ስትሰሙ፣ የኢየሱስ ነገር እየጠፋ ይመጣል። ሰይጣን ስለ ኢየሱስ አታውራ ስለ ኢየሱስ አትወያይ እንጂ ስላንተ አጀንዳ በመስጠት ሊያቆይ ይችላል። አሁን ወደ ፕሮቴስታንቱ ስመጣ የማየው ነገር ስለ ራሳችን ነው። ቤት ስራ ይሰጠን። እኛ ሰው ማን ነው? ሰው ምንድን ነው? ከምሬ ነው መለ ከዛም ትሆናለ አንድ ዓመት ሁለት እኔ ይሄውና፣ ሰው ማን ነው የሚለውን ክርክር መስማት ከጀመር ሚኒመም አምስት ዓመት ከወሳና፣ ስልክ ደወለልኝ አንድ አገልጋይ ነው እና ደባ ከዚህ ትንሽ ክርክር ነገር ተነስቶ ነው እና እንደውም እንድትመልስልን፣ ሰው ምንድን ነው አለኝ። አይ የጠየከኝ ያለው እኮ ስለ ሌሎች ቀጭኔ ዞን ምንድን ነው ያልክ? ስለ ራስህ እኮ ነው የጠየከኝ። አንተ ምንድን ነህ አልኩት። ሰው ምንድን ነው? አንተ ምንድን ነው መልሱ። ቆይ አንተ ምንድን ነህ? ምንድን ነኝ ብለህ ነው እስካሁን የቆየው? አይ ይህን ሶስት ዓመት ስትከራከሩ አምስት ዓመት ስት እስካሁን የቆያችሁት ምንድን ነኝ ብላችሁ ነበር? አታውቁም ነበር? ምንድን ነበራችሁ? እኔ ነኝ መጥቼ በጥቅስ አንተን እንዲነህ አይ አንዳንድ ጊዜ በጣም ነው ማለት ትልቅ ነገር ላይ ክርስቶስን በማወቅ ወደ ክርስቶስ ሙላት ሙሉ ሰው ወደ መሆን የሚለውን ትተን እዚሁ እንድንቆይ ይደረጋል። በዚች ክርክር ብቻ ከእድሜያችን ላይ አንድ ዓመት ሁለት ዓመት ሶስት ዓመት ይበላል። ስለ ክርስቶስ ማወቅ ሲገባል፣ ስለ ክርስቶስ መስማት ሲገባል። እሺ አሳመንኩ በቃ አመንኩ። እሺ አሁን ይሄኛው ግራቡ በሙሉ ሰው መንፈስ ነው ብሎ አመነ። እሺ ምን ይጠበስ? እሺ መንፈስ ሆነ ምን ይጠበስ ከዛ እሺ ታ አመንን እሺ በቃ አመንን ከዛስ እና ቤት ስራውን በደንብ ይሁን ጥበቡን በደንብ ይሁን መፍገምገም ነው ያመጣልኝ አምስተኛ የሕፃንነት ምልክት ጨዋታ መውደድ ነው ላቭ ኦፍ አሙዝመንት ጨዋታ መውደድ ማለት መሰላችሁ ሲሪየስ የሆኑ ቁም ነገር የሆኑ ተግባር ተኮር የሆኑ ነገሮች ፕራክቲካሊ የሚታዩ ነገሮችን ተጨባጭ የሆኑ ጥቅም ሰጪ ነገሮችን ላይ ሰነፍ መሆን ማለት ነው። ጨዋታ መውደድ ማለት ነው። ላቭ ፍ አሚዝመንት ማለት ነው። ታቃላችሁ። ከመንፈሳዊ ነገር ይልቅ በዚህ ዓለም እቃቃ መሳብ ማለት ነው። ሕፃናት ታቃላችሁ አይደል? ሕፃናት ልክ ነው። ሕፃናት ስለሆኑ እኮ ነው። እና ሕፃናት ለምሳሌ ቤት አጽዱ ምናምን ጠረጴዛ ውሉሉ ከምትላቸው ጌም ብትሰጣቸው ደስ አይላቸው? ጌም ደስ ይላቸው ላይላቸው? ጌም ደስ ይላቸው። ሕፃናት አንዱ ትልቅ የሚታወቁበት ነገር ቁም ነገር ከመስራት ቁም ነገር ምን ማለት ነው ታውቃላችሁ? ቋሚ ነገር ከሚለው ይመጣ ቁም ነገር ማለት ቋሚ ነገር የሚለው ነው። እንግዲህ የገጠሩ ቋሚ ነገር ወይንም ቁም ነገር ከመስራት ይልቅ ላቭ ኦፍ አሚዝመንት፣ በቃ ዝም ብሎ ለጊዜው ሪክሬሽናል የሆኑ ነገሮች ም ብሎ በቃ ትን የሚሉ ነገር ለምሳሌ እንደ ቀላል ነገር ነገራቸው ወደ ቸርች ከምትመጡና አንድ ሰው ዛጋር ጠልፏችሁ ማኪያቶ ከሚጋብዛችሁ ስሜቱ ወዴት ነው የሚያደላው? ተፈጥሯችን አና ማኪያቶ ይቀለናል። ለምሳሌ